ማውቃቸው እያደረጉት የነበረው ሂደት ይሄ፣ እኔ ከማን በላይ ሆኜ ነው። በዛ ሰዓት ስራ የለኝ፣ የነቡባባት ስራ የለው። ይሄን ያክል በሳንቲም ደረጃ እንኳን ሊገዙ የሚችሉ ዳኞች አይደሉም የነበሩት። ከታች ገዛሽ ትበል፣ ሁለተኛ ገዛሽ ትበል፣ ከዛ በላይ ግን፣ ከሰበር በላይ ያለው ግን እስከ ፌዴራል ለመግዛት አቅም ያለው ሰው የለም። እነሱ ግን አቅም ነበራቸው፣ አቅም ነበራቸው ስልሽ ሰው ነበራቸው። ለእያንዳንዷ ኬስ ለእያንዳንዷ ችሎት ለአመታት ለመራዘሙ ምክንያት እናቷ ነበረች። ምክንያቱም የምጠይቀው ጥያቄ ኢብን የደሴ ሆስፒታል አለችሽ። የደሴ ሆስፒታል ዳይሬክተር ዶክተር አስቻለው ኦር እንደዚህ አላቅም ተጠርቶ ፍርድ ቤት ላይ እንዲመሰክር ሁሉ ተደርጓል። እያንዳንዷ ዶክመንት በጥንቃቄ እንድትታይ ተደርጓል። ይህንን አደጋ ያደረሰው ሹፌር እነሱ ላይ ብቻ ሳይሆን ለሁለት ዓመት እንደዚህ በስር እንዲቀጣ ተደርጎ ታስሯል። የእነሱ ግን ገንዘብ ስለሆነ ብቻ ይሄንን ነገር ላለመክፈል ላለማሳከም የጠየቅናቸው ከዓመት በኋላ ነው። ከዓመት ህክምና በኋላ እንግዲህ አስቢው። አንገት ላይ ያለ ኬዝ ፊዚዮትራፒ ኮሪያ ሆስፒታል እንኳን የወሰድኩት የነሱ ሁለት መቶ ሺ አይደለም ከዛ እጥፍ እጥፍ በላይ ሊጨርስ ይችላል። ህክምና ቀላል አይደለም። ነርቭ ኬዝ ቀላል አልነበረም። የምሰራው ካሜራ ነበረ በምትሰራው መጠን ተባለ። ይህም ብርድ ይወሰንባቸው ያደረጉት ያንን ነው። ሩጬ መኪና ላይ ተንጠላጥጌ እንደ ድሮ እንደምሰራው ልሰራ እንደማልችል ስላመኑበት ፍርድ ቤቶቹ የነበረውን ነገር አይተው ተፈረደ። ያንን ፍርድ ተቃወሙ። ይግባኛሉ ይግባኛሉ አዲስ አበባ ደረሱ። አዲስ አበባ የወሰዱኝ ለእነሱ ነው። እዛም ጥለው የሚሄዱት እኔ አንድ መድኃኒት አንድ ቀን ገዝተው ልኝ አያውቁም መጨረሻ ላይ ሲፈረድባቸው ፌደራል ላይ ማለት ነው ብር የለንም አሉ ያንን ደግሞ እኔ ማምናለሁ ምክንያቱም እኔን ከገጩ በኋላ ያቺ መኪና ራሷ ሌላ አደጋ አድርሳ ስድስት ሰው ክስ ቀርቦባቸዋል ስድስት ሰው ጉዳት አድርሳለች ያቺ መኪና ራሷ ማለት ነው እኔ ላይ አደጋ ደረሰች የተባለችው በዛ ላይ ዳሜጅ ሆናለች ተባለ በአጠቃላይ ፋሚሊው የሆነ ጥሩ ነገር ውስጥ ይ እንዳልነበረ ይታወቃል። የኮምቦልሻም ሰው ይህን ታሪክ ከላይ እስከ ታች የኮምቦልሻ ሰው የሚያውቀው እነሱ ሲያደርጉት ኢብን ምድር ላይ ካዩ ስለኛ ቤተሰብ እኮ እሷ መናገር አትችልም፣ መብት የላትም። ጥሩ አልነበሩም ቤተሰቦቻችን ለምን ድጅ ታረጋለች? ጥሩ ሁኔታ ላይ ማለት የገንዘብ ፋይናንሻሊ ይመስለኛል ለማለት የፈለገችው ግን ፋይናንሻሊ ሆነ ምንም ሆነ ጥሩ ነበሩ አልነበሩ የሚለውን አትጥቀቅ፣ ጀምላ አትጥቀቅ። ቀደር ምን ያሁን እኮ ምን ላይ እንደነበሩ ቤተሰቦቹ ሜንሽን አታርጊ። ጥሩ ነገር እና ያልነበሩ የሚለውን ተይው እሱ ያሉትን ነው እኮ በፍርድ ቤት ላይ ያሉትን እኮ ነው የምናገረው። የለንም ምንም ነገር የለንም መክፈል አንችልም ነው ያሉት ፍርድ ቤት ላይ። ከዛ ምን ተደረገ? የጠበቃው ይህን ያክል ዓመት የተከራከረ ጠበቃ ብሩን ይፈልጋል። አፈጻጸም ከሶ በሚያደርጉት ነገር አልተደሰተም። ፍርድ ቤቱ እንዲያስገድዳቸው ተደረገ። በቀጣይ ይዘው መጡ። በአንድ ጊዜ ነው የከፈሉት ላለችው ደግሞ ወላሂ ለዓዚም ውሸት ነው። እንኳን በአንድ ጊዜ የመጨረሻውን ክፍያ ራሱ እኔ አፍ ብዬ ላቸዋለሁ። አመኑም አላመኑም እኔ እዚህ ቦታ መጥቼ እንድናገር ያስገድደኝ የሚሄ ነው። እነሱ በተደጋጋሚ ባደረጉት እነሱ እኔን ብን መንገድ ላይ ካዩኝ የሆነ